ለን መልካም ቆይታ እኔ አብደላ ሁሴን ይባላለሁ። ትውልድ ሀገሬ ሰቆጣ ከተማ 02 ቀበሌ ነው። የልጅነት ጊዜ ደግሞ ያው ወቅቱ ምንም እንዳሁን ዘመን አይደለም። ኃይለ ስላሴ ዘመን በ በ52 አካባቢ ነው ትምህርት የጀመርኩት እስከ 59 ድረስ ተምሬያለሁ። ከ59 በኋላ ወላጅ ወላጆች ትልቆች ናቸው። እነሱ የሚረዳቸው ሲታጣ ወንድሜ ትዳር ያዘ። እኔ ትምህርቱን ትቼ ወደ እነሱ እነሱን ለመጠወር አደረኩኝ። ወቅቱ ችግር ስለነበረ የምንዝናናበት ዘመን አይደለም። ይህ የችግር ዘመን ነበር። እንደ ሸማቃ እየሰራን ወደ ቆላ ወርደን የገበሬውን ምግብ እየበላን የገበሬውን ምግብ እየበላን ለተወሰነ ጊዜ ሸማቃ ሰርተን ሀብት አፈራን። ሀብት አፍርተን ካፈራን በኋላ እነዚህ ሀብት አባት አባትናት ደግሞ በአሁኑ ሰ በፊተኛው ምንድን ነው? እኛ አይደለንም የምንታጭ፣ የሚያጩ እነሱ ናቸው። የክሌ ልጅ እክሌ ትሰጠኛለህ ሌ ልጄ እክሌ ትሰጠኛለህ ተብሎ ቀን ይቆረጣል። ቀን ከተቆረጠ በኋላ እንግዶች ይሄዳሉ። እንግዶች የሚጋበዙትን ተጋብዘው፣ እጩኝነት የቀለበት አይደል ቀለቤት ይሰጣል። ዳረህን ትጠብቃለህ። ወይም አንደኛው ሰውዬ ለምሳሌ የሴት አባት ችግር ካለው ደግሞ ጊዜውን ጠብቀህ ወደ ሚዳረውንትን ሊመጣ ይችላል። ስለዚህ በዚህ መንገድ ነው ስንል የነበረ እንጂ እናት አባት ካልፈቀደ አይቻሉም። በዚያን ዘመን 65 ዓመተ ምህረት ድርቅ ነበር። ያ ድርቅ እንዴት እናሳልፈው፣ የዚያን ጊዜ እኔ ታጭቻለሁ። ጩኛ 63 ታጨነ 65 ድርቅ መጣ 68 ጥሩ ዘመን መጣ ተዳር በስርሳ ስምንት ዓመት ነው እኛ ገባን። ያው ከቤተሰብ ጋር ነው የነበርነው ቤተሰብ ቤት ጎጆ ወጥተን ጎጆ አወጡን። ጎጆ ሲያወጡን ማለት ሞሰምና ሳጥን ነው የሰጡን፣ እንደውን አይደለም ምንካ ቺ እችን ይዘህ ሂድ ጎጆህን ውጣ ነው ሚባል። ተመርቆ ምርቃት ነው የምፈልገው እኛ ሀብት አይደለም። ለና ግእግር ስመን ችእናይች ስመን እንደዚህ ያሳለፍነው ተመርቀና ማለት ነው። በስልሳ ስምንት አገባን፣ ሁለት ዓመት ከቆየን በሆነ ወለድነ። እዛም በኋላም የእንትኑ ድርቁ እየመጣ ጦርነቱ እየተባባሰ እየተባባሰ የመፈናቀል የመሸሽ እርዳታ አለ፣ ምነው እንትን አለ፣ ገፈፍ አለ፣ እንደገና ደግሞ ሰፈር አለ ገፈፋ ውትድርና ገፈፋ፣ ደርግ ማለት ነው። ከዛ በኋላ ምን ተደረገ? ይሄን አሳለፍን። ይሄን ካሳለፍነ በኋላ ደግሞ ምን መጣ? እነሱ ገቡ፣ ደሞ ተጋዳዮቹ ገቡ። ወያኔ ወያኔ ደሞ ትሰራላችሁ ተብለን ተመረጥነ። ወይ ልቀቁ፣ ወይ ልቀቁ፣ ወይ ስሩ ተባልነ፣ ሰራን። ሰባ አምስት ስት ዓመተ ምረት ከሰራን በኋላ በሰባ ሰባት ሚያዝያ ሀያ አንድ ቀን ደርግ ገባ። እዚህ ግቡብ ተምራቸዋል ተባልነ፣ ገባን። እንደገና እዚያ ቆየን። እርዳታ ከፍተኛ እንትን ነበር፣ ድርቅ ነበር። እርዳታ የሚረዳበት፣ ሰው የሚሞትበት፣ ሰው ከምንም የሚቆጠርበት ዘመን አይደለም። ምክንያቱም በሽታ ጋር እየተደራረበ የመጣ ነው ሲባል ሲባል በክራይ ቤት ነበርን የክራይ ቤት መግዛት መጣ ይሄ አስፓልት ያለበት ይሄኛው አስፋልት ገዝቸው ነው ሰማንያ አራት ከዛ በኋላ ደግሞ ያው ምሪት መጣ ደግሞ መኖሪያ ቤት ደግሞ ተመራን ድርጅት ተመራን ሰራን እንዲህ ያለ ጥሩ እንትን ጥሩ ዘመን እየመጣ መጣ። ለኛ ጥሩ ዘመን ህይወታችንን የምንቀይርበት ዘመን መጣ። እሷም ነጋዴ ናት፣ እኔም ነጋዴ። እኔም የትም ቦታ ሂጄ ነግጄ እመጣለሁ፣ እሷም በዚህ ደግሞ ሀብት አፍርታ ትቆየኛለ። ሲጀመር ጀምሮ ጸባያችን ማንም ሰው አላወቅም። የሴት አባት አያውቅም፣ የወንድ አባት አያውቅም። ተጣልተን አናውቅም። አንድ ቀን አንዳንድ ስህተቶች ሊቆ ይከሰታሉ አይደል ያን ደግሞ አንተኛው ነው እንትን ቀዝቀዝ የምትለው ይህን ካደረክ ታገኘዋለ ይህን ካላደረክ ሁለቱ አንድ አይነት ይቀጣጠላል ማለት ነው እና እየተረዳዳ የምናደርገው ስናደርገው የነበረ ዘመን ነው የሰባት ልጆች አባት ወነን ወፍጮ አለ፣ ጋራጅ አለ፣ ከፍትር ባት አለ። እነዚህ እነዚህ ቤትም አለ፣ የውልህ ቤቱን ታዩዋል። ሌላኛውም ቤት አለ፣ ሱቅ አለ። ልጆቼ ልጆቻችን ናቸው ሀብታችን። አብዛኛው እኔ እማምነው በእንትን በጥሬ ገንዘብ ሳይሆን ልጆቼ ሀብት አፍርተው አድገው ትዳር ይዘው ወልደው ከብደው ቤት ሰርተው የሚኖሩ ልጆች ናቸው። የኖሩ ልጆች እኔ በዚህ ሀብታም ነኝ። ማህበራዊ ተሳትፎ ብዙ በማህበር ብዙ ነገር ተሳትፍ ያለሁ በዚህ በሀገር በአካባቢያች ቀበሌ ስራ ሊቀመንበር ፈጉባኤም ነበርነ ምክር ቤት ምክር ቤት ነበርነ ይሄ ነገር ሰርተን አልፈና አሳልፈነዋል። ሽምግልናም ደሞ ያው ነፍስ ሲጋደሉ ሲታረቁ፣ ቄስና እስላምና ክርስቲያን አብረን ሁነን ያ የተጎዳውን ሰውዬ አሳምነን ተሰባስበን ደግሞ እናስታርቃቸዋለን። ወጣቱን መምከር የተጣላቱን ደሞ ገባ ብለህ ደሞ ማስታረቅ፣ አንዳንድ ነገሮች ሲመጡ ደግሞ ተመለስ ማለት ማስተካከል፣ ይህን ይህን እናደርጋለን። በህይወቱ ያው ድርቅ ነው፣ ድርቅ ዘመን በነበረበት ሰዓት ያው ሁሉም አዝኗል። ሰው እኔ ብቻ ሳይሆን ሰው እየተፈናቀለ ብዙ ነገር ጉዳት ደርሷል። የቀሩም አሉ። እኔ ግን ለአላህ አመሰግናለሁ። ምንም ነገር ችግር ባሳልፍ አሁን ህጥሩ ህጥሩ ዘመን ደርሼ እንደ ጓደኞቼ ተስተካክዬ አብሬ ኮርቼ የምሄድበት የደረስኩበት የአሁኑ ዘመን ማለት ነው። ስለዚህ አሁን ቤተሰቦች ጋር አድስ ብሎ ደስ ብሎኝ ተዝናንቼ ልጃ ሲጠራኝ የርኩኝ፣ ልጆች ሲጠሩኝ አት አትመጣም እየተባልኩ አትመጣም ምን ጠፋህ ነው የሚሉኝ። ስለዚህ አኗኗራችን ጥሩ አኗኗር፣ እኔ ደስተኛ ነኝ። ለወደፊቱ ሽምግልናውን እኛ አንተው እየመጡ ነው። አሁን ሽምግልና እናድርግ እስኪና፣ ሽምግልና እስኪ እንታይ፣ እስኪ ደግሞ እኔ ደግሞ እስኪ ምንድን ነው የሚያጣላችሁ እ ደግሞ እጠይቃቸዋለሁ። ይህን የዚህ ዓላማ አለ። ለወደፊቱም ቢሆን እኔ ስመርቃቸው በጣም ለዚህ እንዲያው በቃ አጋሽ አብደላማ ይላሉ። ከትልቆቹ የተመረቀ ነው ሲመርቅ ጥሩ ነው ለእግዚአብሔር መልእክትም ያስተላልፍ ነው እያሉ ነው የሚያመሰግኑ ልጆች። የባልተ ቤቴም አለች ልጆቼም አሉ የልጅ ልጅም አለች ጎረቤታችንም አለ። ገባብሉና አሪሁኑና ቡና ጠጡ። ሰላም አለይኩም፣ እንደት ናችሁ? እንደት ናችሁ? ቡናው ተፈልቶ ቆሎው ተቆልቶ ተዘጋጅቶ ፍንጃሉ ተዘርግቶ ጀበናው ከፈርሜላው አለ ተዘጋጅቶ ያው እንግዲህ አርሂቡ ነው። ኑራችንን ጥሩ ኑሮ ነው የምንኖረው። ሰርተን ተመካክረን፣ ሁለታችንን ተመካክረን ጎጆችን ቤታችን ስንመሰርት ልጆቻችን ስናሳድግ ስናስተምር ህቁም ነገር ደረጃ ስናደርሳቸው ሳንበሳጭ ሳንጠላ፣ አንድ ቀንም ሽማግሌ ሳያየን፣ አንድ ቀንም ተኮራርፈን ሳናውቅ እዚህ ደረጃ ደርሰናል። አልሐምዱላህ ረብል ዓለሚን። ሽኩር ይድረሰ እነ ዶሮን ባህያ ነው የሚሰራ የነበረ እሱ ይሰራን የምሰራለሁ የምሰራ ነኝ እሱ ብቻ ሳይሆን ተባብረን ሁለታችንም ሰርተን ይህ ደረጃ ደርሰናል። አልሐምዱሊላ የዋግምራ ዞን የሰቆጣ ከተማ ነዋሪ ነኝ። እዚህ ተወልጄና ያደግኩት ያደግኩትም እዚህ ነጋሽ አብደላ ጎረቤቱንን እዛው እንደ ቤት እየኖር እንደ ልጅም እንደ ጎረቤትም ሆነን አብረን ያደግ ነው። እኛንም ሲያሳድግ አንድ ቀን ተቆጥቶ እና ያቅም እስቲ ልጅ ይሄን እናርግ ይሄ አለ ቁጣ ኳ ከፊቱ አይተናናቅም፣ አይደለም በትር ቁጣ ኳ እናታችን ጋር ገበያ ብለው ሲመጡ ቁጭ ብለው ሂሳብ ተሳስበው እንኳን አያውቁም። ያለው የተሸጠውን አልሐምዱላህ ብለው ነገ የምንሰራው ስራ ነው እንጂ ሂሳብ እናርግ እንደኔ ሁኒ ወይ እንዳኔ ለሁን ሳይሆን ወደ ስራው ዓለም ነው ስራቸው። በይበልጥ ደግሞ እኛን ሲያሳድገን ብዙ መስዋዕት ከፍሏል። ለምሳሌ ብትል እኛ ትንኳ ትምህርት ቤት እየተባል ሌሎች ልጆች ያዩትን የሚተገብርልን ነው። እስከ እናታችን ጀምር የፈለግነውን ለብሰን የፈለግከውን በልተን ጠጥተን ይሄ አማረን ካልነ ወዲያው ለማድረግ ወደኋላ ነው አይደለም እዚህ ሁኖ መንገድ ሁኖ አስቦልን የሚያመጣ ነገር እኛ ሁላችንም ልጆች እናቃለን እና አልহামዱሊላህ ረቢል ዓለሚን ለዚህ ላበቃው ትልቅ ምስጋና ያቀርባለሁ ልጆቹን ሲያሳድግ አይቆጣምም አይገለምጥም ምንም ነገር አይልም ጥሩ ቦታ ነው ያለው አባታቸውን በጣም ነው የሚወዱት ሱም በጣም ነው የሚወዳቸው አይጣላቸውም። ንግዱ ስራ በተጨማሪ የከብት እርባታ ይሰራል። በተለይ ፍየል፣ በግ፣ ላሞች በተጨማሪም ይሰራል። እና አንድ ጊዜ ገለባም ጣብሎኝ ሳላመጣ ቀርቼ ልጅነት ኳስ እንጫወታለን እና በጎን ራሱ ይዞ መጥቶ ነበረ አላመጣሁም ብዬ እንዳልናገር ያው ይቆጣኛል አልኩ። ስመጣ ልጄ፣ ገለባውስ ሲለኝ አይ ስለው ገና አፌስ አወጣ አይ አይዞ ልጄ አምጥቻለሁ ያለ ጊዜ እሱ ይታወሰኛል። የተማርኩበትን በቃ ሰውን የኔ ስራ ብሎ ሳይሆን የጋራ ስራ እንደሆነ ወይም ደግሞ የሆነ ነገር ለማድረግ ስትፈልግ ቀድሞ የሚተገብራቸውን ነገር ትልቅ ነገር ተምሬበታለሁ። ይህን ከአባቴ ወርሻለሁ። ብዙ ነገር ወርሰናል ሁላችንም። ለሰው ነዋሪ ናቸው፣ ለሰው አዛኝ ናቸው። ብዙ ነገር ምን ልበልህ በቃ በስም የማትጠራው አባት ማለት ናቸው እሳቸው ማለት። እኔም በሌላ ብጠራም እንደ አባት ሆነው ከልጆቻቸው ሳይለዩ በፍቅር ከልጆቻቸው ጋር በፍቅር እኩል አድርገው የጎረቤት ልጅ የሰፈር ልጅ የሀገር ልጅ እኩል የሚየው ንጹህ አባት ናቸው። ጥሩ ስለሆነ አደ እስካሁን ድረስ የኖርነ እንጂ አንድ ቀንም ሽማግሌ ቶ እናያውቅም፣ ተጣልተንም አናውቅም። አንድ የምንኖረው ስለተዋደድን ስለተፋቀርነ ነው እንጂ ባንፋቀር እኳ አንድ ቀንም አንስተዳደርም እንኳን ይሄን ያህል ዓመት ለመኖር እና በጥሩ ሁኔታ ነው የምንኖረው ተሳስበን ጋሻ አብደላ ማለት ምን ልበልህ በቃ ሁለገብ ታቃለ ሁለ ገብ አባት ናቸው። ምክንያቱም አዛኝ ሩህሩ ናቸው። ለሰው ደራሽ ናቸው። የሚመቹ ሰዎች ናቸው። እስከ ነ ባለቤቶቸው ልጆቻቸውም እኛ እዚህ ምንም ነገር አተን በት ቤት ነው በልተን ጠተን አድገን ቧርቀን ያደግንበት ቤት ነው። በማህበሩ ሰው ዘንድ እንደምታየው ልጆችንም እኩል ለሚያዩት፣ እናቶችንም እኩል ለሚያዩት፣ ጎረቤትን እኩል ለሚያዩት ምንም ነገር ቢያደርጉም እኩል ደራሽ ናቸው። ለሰርግም ብትል ለጠቡ ብትል ለማስታረቁም ለሁሉም ነገር ብትል ደራሽና የሰፈሩ በቃ የሀገሩ በላቸው። በእስልምናውም ብትል በምንም ጉዳይ ብትል ተወክለው ሊደርሱ የሚችሉ ትልቅ አባት ናቸው። አልፎ ተርፎ ለልጆቹ ሳይሆን ለሀገር ሚበቃ አባት ነው። ከምንም በላይ የተቸገረ ተራበ የተጠማ ሲያይ ኪሱ ላይ ያለውን ነገር አሞጦ ሰዎችን ረድቶ የሚያልፍ ሰው ነው። በተጨማሪም በሽምግልናውም ይሁን በሃይማኖት ተቋም በሚያበረክተው አስተዋጽኦ ከምንም ከምንም በላይ ሃይማኖት ሳይገድበው ዘር ሳይገድበው እንደ ሀገር ሽማግሌ ሆኖ ሰውን አስታርጎ ለቀብር እንኳን ሰው ሞቶ ተባለ እሱ በሚያስተዳድርበት በነበረበት ወቅት ለቀብር ድንጋይ እንኳ ታቶ ልማት ዋውቶ ሰውን ለቀብር ድንጋይ የሚያስመጣ ሰው ነው። ከምንም በላይ ተቸግሮ በንግዱ አለም እየሰራ እኔ እንኳ እስከማውቀው ድረስ ጋሽ አብደላ እንዲህ እንዲሆን ከተባለ እንኳን ያለውን ሰው መጋዘን ሄዶ ሰቆጣ ሰው ቢጠየቅ የጋሽ አብደላ ጤፍ ከተባለ በነፃ ይዘው ነው የሚሄዱ። እኔ እና እሱ ተገናኝተን አላህ ሰጥተኝ እሱን ለእኔ እኔ ለሱ ሆነ፣ ተደናልቀን፣ ሰውንም አስደንቀን፣ እነዚህ ምን አይነት ባልና ሚስት ናቸው? አንድ ቀን አይጣሉ፣ አንድ ቀን አይብላሉ፣ አንድ ቀን አይፋጁ ወትሮ እንደሳቁ እንደተጫጎቱ ነው ሰሚ የሚኖሩት እስከ ድረስ ነው የምንኖረው አሁን ጭምርም ለቁም ነገር ሁላችን ማቆተውናል ልጅ ልጅ ሁሉም ትዳር ይዞ ስራ ይዞ ቁም ነገር ወክታል እና አልহামዱሊላህ ረቢል ዓለሚን ሳለ እነሱ ነው እኛም ለወግም ለማድረግ የበቃ ነው። ከምንም በላይ ያላቸው ነገር ለኛ ሳይሰጥቱ እስካሁን ድረስ ምንፈልገው ነገር ካለ ልጆች እናንተ ቤት ጎሎ እኛ የምንኖርበት ነገር የለም አደለም። ለእኛ ለጎረቤት ለሀገርም የሚበቁ ናቸው። ስለዚህ ጋሽ አብደላ እንደ ጓደኛም እንደ አባትም የማጠፋው ነገር ካለ የማማክረውን እሱ ነው። የሆነ ነገር ተጠይቆ እንቢ ብሎ አያውቅም። ይሰጣል፣ ይደግፈናል፣ አይዟችሁ በርቱ ይለናል የማን ያልተረዳን ነገር ካለም ይረዳናል። ውለታውን አድራጊም አንድ አላህ ነው። አላህ ውለታውን ይስጠው። በልጆቹ እንደተደሰተ ሁሉ በልጅ ልጆቹ የሚደሰት እንደደረሰም እሱ ደራሽ እንደሆነ ሙሉ ልጆቹም የልጅ ልጆቹም ለሁሉም ሕብረተሰብ ደራሽ ሆኑ። እናመሰግናለን። እዚህ ደረጃ እንዲደርሱ ልጆች ወት ላደረጉም እኛንም ተንከባክቦ ስላሳደጉን እንደ አባት ነው እንደ ጎረቤት ሳይሆን እንደ አባት ነው ላሳደጉንም ነገር በጣም እናመሰግናለን። ውለታቸውን አላህ ይክፈላቸው፣ እድሜና ጤና ይስጣቸው። እሸት ወይ እንወዳለን፣ አከብረሃለሁ፣ መልካም አባት ነህ። ረጅም እድሜና ጤና ይስጥ። አመሰግንሃለሁኝ። ጉድዋል ትቤቴ በአንድ ላይ አላህ ያኖረን እስከዛሬ ደግሞ ያኖረን፣ እምርና ጤና ይስጠን። እንግዲህ በኋላም ሁለታችንም ሆነ ተከዳድመን ልጆቻችን በልጆቻችን ደንደስ አላህ ያውጣን። ጌታዬዋ እንግዲህ በኋላም ገጭገጭና ገቡ አንበል። አደል ማሰሪያው ላይ ይሄ ነው። እንግዲህ ሁለታችሁንም ባመሰግን አባቴ እናቴም ወዳችኋለሁ፣ አሁን አከብራችኋለሁ። ዘላለም ነው። አሜን። አጎን ያትለዩ በጣም ወዳችኋለሁ፣ እኛም እንወድሃለን። በጣም ስሜት ውስጥ ነው የገባ ደስታ ውስጤ በጣም ነው የተዳሰተ። በእናንተም ሆነ በዚህ ባሉት ሆነ በባለቤቴም ሆነ ከፍተኛ ደስታ ነው የተሰማኝ። አወልጀባሸጥ ቢስሚላህ አልሐምዱሊላህ በረካ ጀ ሰአዳ ጀ ሞቆሎ አድርገው መሽኮሎ አ አድርገው አገራማን ይሁን በላውተሎዲም እናንተ በረካ ሆኖ አላህ ያሳድጋችሁ፣ አላህ ያሳድጋችሁ። በየያዳችሁት ቀኝ መንገድ አላህ አድርገው ቀይ መንገድ አለ አድርገው። ጌታዬዋ እንግዲህ ቢስሚላሂ ረህማን ረሂም ልጅ የሚያድግበት እንግዲህ ትልቅ የሚሸመግልበት ልጅ የሚዳርበት አለ አድርገው። ልጅ የሚወለድ አለ አድርገው። እናንተም እንግዲህ ለሀገራችሁ በሰላም ግቡ፣ በሰላም ግቡ። አሁን እኛም ደስ ብሎልን እንግዲህ ያለውን ሁኔታ ምን ሰማ አለ አድርገን አላሁመ ሰለ ዐለ ሰይድና